አሁንም ፍንዳታዎች አልቆሙም። የትም ብትገባ ከአየር ጥቃት ማምለጫ የለህም። የእስራኤል ቦምብ አውሮፕላኖች በጋዛ ሰማይ ስር እሳት ተሸክመው ይንጎራደዳሉ። ጋዛ በ22 ወራት ጦርነት ወደ አመድነት ተቀይራለች። ከሰማይ የሚወረወረው ቶን ከምድር ጋር ሲዋሃድ መሬትን ያንቀጠቅጣል ሲል የ60 ዓመቱ የአምስት ልጆች አባት በጋዛ የተኩስ አቁም ሰምተናል፣ ነገር ግን መሬት ላይ ሞትን እያስተናገድ ነው ሲል ለአልጀዚራ ይናገራል። አሜሪካ ያቀረበችው የ60 ቀናት የተኩስ ስምምነትን ተግባራዊ ለማድረግ እስራኤል በጽኑ ትፈልጋለች ሲሉ የውጭ ጉዳይ ሚኒስትሩ ጌዲዮን ሳር ይገልጻሉ። ነገር ግን ሐማስ ትጥቅ መፍታትና መፍረስ ይኖርበታል ይህም የእስራኤል የማያወላዳ አቋም መሆኑን በማረጋገጥ ሐማስ በበኩሉ ለውጥ እንዲመጣ ከተፈለገ እስራኤል ጦርነቱን አቁማ ከጋዛ ሙሉ ለሙሉ መውጣት ይኖርባታል፣ ኳሱ በእናንተው እጅን ያለው ማለቱ ተቃርኖን አባብሶታል። በዚያም ሆነ በዚህ በሰላማዊ ሰዎች ላይ የሚደርሰው ጫና እንዲቆም የተኩስ አቁም ስምምነት ነት ላይ እንዲደረስና ያልተቋረጠ የሰብአዊ እርዳታ ወደ ጋዛ እንዲገባ ከአሜሪካም ሆነ ከአውሮፓ ግፊት እየደረሰባት ያለችው ቴል አቪቭ በጋዛ ያለውን ረሃብ እንደ መሳሪያ እየተጠቀመች ነው የሚለውን ክስ አትቀበለውም። እንደ አውሮፓውያኑ አቆጣጠር ጥቅምት 7 2023 በሐማስ ድንገተኛ ጥቃት የተጀመረው ጦርነት ዛሬ ከ56 ሺህ በላይ የሰው ህይወት ቀጥፏል። ከመቶ ሺህ በላይ ሰዎችን ለአካል ጉዳት ዳርጓል፣ አፈናቅሏል። ከተማዋን ለወሬ ነጋሪ እንዳትመች አድርጎ ለመጥፎ ምድረ በዳ አድርጓታል። ትላንት ማምሻውን በጋዛ ሰሜናዊ ክፍል እንዲሁም የፍልስጤን መንግስት ስልታዊ ወንጀል ነው ሲል በገለጸው በማዕከላዊ ጋዛ በደረሱ ጥቃቶች ከሰማንያ በላይ ሰዎች ተገድለዋል። በዚህ ጦርነት የሰብአዊ መብት ተሟጋቾች እስራኤል በተደጋጋሚ ሆስፒታሎችንና መጠለያዎች ላይ ኢላማ ያደረገ ጥቃት ፈጽማለች ቢሉም እሷ ግን ሳትቀበለው ቆይታለች። በትላንትናው ጥቃት ግን በእርዳታ ማከፋፈያ ማዕከላት ላይ ደረሰ የተባለውን ጥቃት እየገመገመ መሆኑን እስራኤል ጦር አስታውቋል። የእስራኤል ባለስልጣናት ስለ ተኩስ አቁም ጉዳይ ከትራምፕ አስተዳደር ጋር ለመምከር ዋሽንግተን በተገኙበት ወቅትም ቢሆን ጦርነቱ የመቀዛቀዝ አዝማሚያ እያሳየ አይደለም ሲሉ አልጀዚራና ፍራንስ ቶይኒፎር ዘግበዋል። ከ80 በመቶ በላይ የሚሆነውን የጋዛ ምድርን ተቆጣጥራ የምትገኘው እስራኤል ሁሉን አቀፍ ዘመቻዋ ተጠናክሮ ቀጥሏል። ዋና ከተማዋን ጨምሮ በሰሜናዊ ጋዛ የሚንቀሳቀሰው የሐማስ ታጣቂ ቡድንም ከእስራኤል ለደረሰበት ጥቃት አጽፋዊ ምላሽ ለመስጠት እየተንቀሳቀሰ መሆኑን በመግለጽ ላይ ይገኛል። የእስራኤል መከላከያ ሚኒስትር አሁን በጋዛ ያለው ዘመቻ በማጠናቀቅ ላይ እንደሚገኙ በማንሳት ቀረ የሚሉትን የታጋቾች መፈታትና የሐማስ ሙሉ ለሙሉ ትጥቅ መፍታትን ተግባራዊ ለማድረግ እየሰሩ መሆኑን ይገልጻሉ። ይሁንና በሚቀጥለው ሳምንት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዶናልድ ትራምፕ ጋር በጋዛ የተኩስ አቁም እንዲሁም በኢራን ጉዳይ ይመክራሉ ሲል ዘ ታይምስ ኦፍ እስራኤል ከዋይት ሀውስ ያገኘውት መረጃ ነው ሲል አጋርቷል። በኢራንና እስራኤል የተኩስ አቁም ስምምነትን በማድረግ ረገድ የተሳካላት አሜሪካ በጋዛ ሰማይ ሰላም እንዲሰፍን የተወጠነው የስልሳ ቀናት የተኩስ አቁም ስምምነት ተግባራዊ እንዲሆን ግፊት ማድረጓን እንደቀጠለች ነው። ኢራንን ጨምሮ ሰፋ ያለ አህጉራዊ ዲፕሎማሲያዊ ስምምነቶችን ይሸፍናል የተባለው የመሪዎቹ ውይይት አንዳች የሰላም ተስፋ ይኖረው ይሆን ተብሎ እየተጠበቀ ነው። ሐማስ መሳሪያውን አስቀምጦ እጁን ወደ ላይ ያንሳልኝ የምትለው እስራኤል ሐሳቧ ተሳክቶ ጦርነቱን ታቆም ይሆን ወይስ ሐማስ እንደሚለው ጋዛን ሙሉ ለሙሉ ለቃ በመውጣት 22 ወራት የዘለቀው እልቂት መቋጫውን ያገኝ ይሆን?